ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? እኔ እምላችሁ ማለት ነው ሰው እኔ ግን ማለት የቡታጅረ ወንዶች ጥፊ ስትወዱ እኔ እንግዲህ ብሩኬ በስንቱ ነው የምትጠፈጠፈው? ማለት ነው ማለት ማንም ሰው ማለት ነው ተነስቶ በጥፊ ስላችሁ፣ አዎ ብሩኬን ታቁታላችሁ። ለነገሩ ቢመታትም መልሶ አይመታትም። ግን በግድ ፍቅሬን ካልተቀበልክ በግድ አፈቅርሃለሁ፣ በግድ እወድሃለሁ ብላ በዚህ ልክ በጥፊ ትለዋለች ብዬ ጭበት ጭራሽ አላሰብኩም ማለት ነው ማለት ሴት ልጅ እኔ ማለት ነው ሴት ልጅ ለወንድ ልጅ ፍቅር ማቅረብ የለባትም የሚል ሴት አይደለውም። ማለት ሴትንም ወንድንም እኩል የማይነኝ ፍቅር ማለት እኩል ነው። ፍቅር ማለት ወይ ወንድ ልጅን ለይቶ ወይም ደግሞ ሴት ልጅ ለይቶ የሚይዝ አይደለም። ገባችሁ አይደለ? ስለዚህ ያፈቀረችውን ሰው መጠየቅ መብቷ ነው። ነገር ግን ማለት ነው በዚህ ልክ በጥፊ ምናምን ማለት የለባትም። ገባችሁ አይደለ? ሲቀጥል ብሩኬ ያው መጀመሪያ እኔ ጥፋተኛ ናት የምለው ሁለቱም ጥፋተኛ ናቸው። አንደኛ ብሩኬ ከዚህ በፊትም አይታችሁ ከሆነ ሀይሚን ለማናደድ ያችን ይዟት መጥቶ ነበረ። ሶሊያና ማናት ያችን ማለት ነው። ስለዚህ ሶሊያና ሳይሆን ሶሲ። አዎ፣ ስለዚህ ማለት ነው አሁን ደግሞ እችንም ያመጣት ደግሞ ሀይሚን እንትን ለማለት ነው ለማስቀናት ነው። ይሄንን ነገር ደግሞ ተስማምታበት ነው የገባችሁ ገባች፣ አይደለ ቤተሰብ ማለት ነው። ሀይሚን እንደሚያስቀናት ነግሯት ነው የገባችበት ማለት ነው። ግን ገባችና መሀል ላይ ቀራች ማለት ነው። አፈቀረችው ብሩኬን። ይሄ ማለት ብሩኬ አይደለም ጥፋተኛ። ነገር ግን እንደ ትምህርትም ደግሞ መውሰድ እንችላለን። ትምህርት ካላችሁ፣ ምን ወሰድሽ ካላችሁ እኔ የወሰድኩኝ ማለት ነው አብዛኛው ወንዶች በዚህ ማለት ፍቅረኛቸውን ለማስቀናት እሱ ግን አይወዳትም። ሴትም ሆነ ወንድ ይሄ ነገር ሴትም ሆነ ወንድን የሚያካትት ነው። ገባችሁ አደለ? ምክንያቱም ሴትም ሆነ ወንድም ማለት ነው ፍቅረኛቸውን ለማስቀናት ወይ ያስጀነጅናሉ ወይም ስልክ ቁጥር ሰጥቶ ማለት ነው። ይሄ ትምህርት ይሆናችሁ። ወይም ደሞ በአካልም ደሞ እንድትቀና አብሮ እሷ ባለችበት ሄዱ፣ ሻይ ቡና ሊሉ ይችላሉ። እሷ ባለችበት ሊሄዱ ይችላሉ። ገባችሁ አደለ? አብሮ በሄዱበት ሰዓት በዛ ሰዓት ማለት ነው እቺ ልጅ ቀስ እያለች ወንድም ሆነ ሴትም ሊያፈቅር ይችላል። ወንዷም ፍቅረኛዋን አሳልፋ ለሴት ጓደኛዋ ሰጥታ እንድጀነጅን ወይም ደግሞ እሷን እንድትከታተል ምናምን አሳልፋ ልሰጥ ትችላለች። ገባችሁ ለሴት ጓደኛ ማለት ነው። በዛው እሱን ደግሞ ያቺን ሊያፈቅራት ይችላል። ሴቷም ደግሞ እንደዛው ልታፈቅሮ ትችላለች። ነገር ግን የሚገርመው ነገር በሳምንት ውስጥ ፍቅር ይዛል ወይ ምናምን ልትሉ ትችላላችሁ። በደንብ ሁለት ቀን እንኳን ይይዛል። ለሴት ልጅ ማለት ነው። ምክንያቱም ትናንትና እንደተናገርኩት የሴት ልጅ ል የሴት ልጅ ልብ ማለት ነው በጣም ስስ ነው። የሆነ ለመናገር ማለት ነው በጣም በትንሽ ቀን እንኳን በጽሁፍ እንኳን ቢጀነጅናት እንኳን ድምጽ ሰምተ አይደለም ወይም ደሞ እንኳን በአካል ተገናኝቶ አይደለም፣ በጽሁፍ እንኳን ቢጀነጅናት እሺ የምትል ነች ሴት ልጅ። በጣም ስስ ነው ልቧ ማለት ነው። የወንድ ልጅ አብሶ በጣም ጎበዝ ጠንካራ ወንድ ጀንጃኝ ጀንጃይን ከሰጣት ማለት ነው ሴት ልጅ ውድቅ ነው የምትለው በፍቅር ልንገራችሁ። ሳታ ቆራሱ ማለት ነው ፊቱን ሁላ ሳታየው ታፈቅረዋለች ሴት ልጅ። ወንድ ልጅ ግን በጣም ጠንካራ ነው፣ ምክንያቱም ቶሎ ብሎ ልቡን አይሰጥም። ሴት ልጅ ናት ቶሎ ብላ ልቧን መስጠው ሙሉ ልብ ማለት ነው። ሴት ልጅ ካፈቀረች ታፈቀረች ነው። ነገር ግን እነ ብሩኬ ጋር ትክክለኛ ፍቅር ነው እያልኩኝ አይደለም። ገባችሁ አይደለ ለማ ለትምህርት እንደሆነ ወይም ደግሞ ትምህርት እንድንወስድ ነው እነሱ እየሰሩበት ያለው እንጂ ትክክለኛ ፍቅር አፍቅራው ነው ብሩኬን እያልኩ አይደለም። ሶ ሀይሚም ደግሞ እኔ ስንት ነገር እየቻልኩ ነው እሄ ሁለታችሁንም ለማውራት የመጣሁት እያለች ያለችሁ እንዲገባችሁ። ደግሞ ሀይሚ ራሱ ብሩኬን በደንብ ነው የምታፈቅረው ልንገራችሁ ማለት ነው። ብሩኬም ደግሞ ለሀይሚ ነው እንጂ ስሜት ያለው ለዛችን ልጅ ስሜት የለውም። ሶ ስሜት ሳይኖረኝ እንዴት ካንቺ ጋር እሺ ብዬ ካንቺ ጋር ቀጥላለሁ እያላት ነው። እሷ ግን በግድ እሺ ካላልክ እሺ ብለህ ደግሞ ይሆናል ይሆናል አሁን ደግሞ በግድ ካላፈቀርከኝ ብላ ልትመጣት ትችላለች። ሶ ይሄ ማለት እንግዲህ ብሩኬ ደሞ እሺ ብሎ ወይም ደሞ አንቺ እንዳፈቀርሽኝ እኔም አፈቅርሻለሁ ብሎ የውሸት አፍቀሯት ወይም ደሞ ከሷጋ ሻይቡና ማለት ከሷጋ እንትን ማለት አይፈልግም። ገባችሁ አይደለ? የሴትን ህይወት እየበጠበጥክ ነው ወይም ደሞ እየተጫወትክ ነው። ባለች ላይ ደሞ ማለት ነው አፈቅረሻለው እወድሻለው ብለዋት ከሷጋ ፍቅር ህይወት ቢቀጥል ወይም ደግሞ ከመጀመሪያም ጀምሮ ካይሚ ጋር ተለያይተናል ካንቺ ጋር ጀምር ያለው ፍቅር ቢላት ኖሮ ነው በሴት ህይወት እየተጫወተ ነው የምንለው፣ ማለት ነው። ነገር ግን ተስማምታበት ነው እየመጣችሁ ልንገራችሁ ማለት ነው። እሱም ደግሞ የሀይሚን ለማስቀናት ወይም ደግሞ አዲስ ህይወት ይዤ አለው ብዬ ሀይሚን ላስቀናት፣ ወይም ደግሞ ሀይሚ ምን ያክል ለእኔ ምን አይነት ስሜት እንዳላ ለማወቅ እፈልጋለሁ ብሎ ሲያመጣት ተስማምታ መጣች። ስለዚህ አሁን ደግሞ መሀል ሜዳ ላይ ቀራች ማለት ነው። ስለዚህ እዚህ ጋር ጥፋተኛ ብሩኬ አይደለም ራሷ ነች እንጂ ማለት ነው። እኔ ግዴታ የሆነ ለመናገር ብሩኬን ግዴታ ተቀበላት የምል ሴት አይደለም። ምክንያቱም አንድ ሰው እንዴት ልበላችሁ፣ እኛ በእኛ ኮሜንትም ሆነ በራሱ ወይ ደሞ በግዴታ አፍቅር ይችል ዳንተ ትሆናለች ብለ ነው በግዴታ ሄዶ ይሄ ፍቅር አይዘልቅም። መሀል ሜዳ ላይ ሊቀር ይችላል። ግን ከልቡ ደሞ የሚወዳትን ሴትን ደግሞ እንትን ማለት ይችላል። ግን ብሩኬ በዚህ ልክ ደግሞ ማባበል የለብም ገባ አይደለ? እያቀፍካት ምናምን አንገቷን እያያዝ ምናምን ሰው ለሴት ልጅ ክብር ስላለ ልንል እንችላለን፣ ወይም ደግሞ ሴትን ልጅ መጎዳት የለበትም ወይ ነው አፈቅርሃል ራስ አምጥተ ከዛ ደግሞ በግድ ደግሞ እንደዚህ እንትን አመነጫጭቃት ምናምን እያልኩ ሳይሆን ደግሞ ማለት ነው አንተ ለእሷ ስሜት የለም አይደለ? ነገር ግን በዚህ ልክ ደግሞ እንትን አትበላት፣ ቴክር ምናምን እያረካት ነው እያቀፍካት ነው ምናምን ልክ እንደ ሀይሚ ነው። መታ ያንተ ደረት ላይ የምትወርቆ ማለት ነው። ሰላምታ እንኳን ስታደርግ ማለት ነው። ምክንያቱም ሰላምታ እንኳን ማለት አንድ ሴትን መራቅ ወይም ደግሞ እንድትርቅ ከፈለክ ማለት ነው። ሰላምታ እንኳን በሩቁ አድርግ፣ እጅን ስጣት በቃ። እንዴ ሀይሚ መታ ደረት ላይ ትለጥፋለች። ሰላምታ ያቺ መታ ደረት ላይ እንዴ፣ አንዷ ሴት ትሆን በቃ ሀይሚ ብቻ ትሆን፣ ደረት ላይ መታ ሰላምታ ማለት ያለባት ያቺ። መታ እንደዚህ መሆን የለባትም። ሲቀጥል ደግሞ ስታለቅስ ምናምን ደግሞ በዚህ ልክ ማባበል የለብም ገባ አይደለ ያፈቀረችን ሴት አመነጫጭቀ ጣላት እያልኩ ሳይሆን ነገር ግን በአግባቡ አድርጋት ማለት ነው። እጅን እሷ ላይ ለማድረግ እንድትርቅ ገባ አይደለ ወይም ደሞ እንድትጠላ ወይም ደሞ ካንተ እንድትርቅ ማድረግ አለብን። ሌላኛው ደግሞ በዚህ በዚህ አልስማማም ካለች ደሞ ብዙ ዩቱበሮች በእናንተ ላይ እየመጡ ይሄዳሉ አይደል እንዴ ከእናንተ ጋር የሚሰሩት ከናብሩሽ ጋር የሚሰሩት ዩቲዩበሮች ወይም ደሞ አርቲስቶች ሆነ ማንንም ሰው ከእናንተ ጋር መጥቶ አንድ ሳምንት ሆነ ሁለት ቪዲዮ ምናምን ከፖስተቱ በኋላ ዩቲዩብ ከፍታችሁ ትሰጣላችሁ አይደል። ስለዚህ ዩቲዩብ ከፍታችሁ ስጧትና አንድ ቪዲዮ ሁለት ቪዲዮ ፖስታቸው፣ ራሷን ችላ ትውጣ። ሶ በነፃ ሸኝዋት እያልኩኝ አይደለም፣ ነገር ግን ደሞ ብሩኬ ደግሞ በዚህ አጋጣሚ ላንተ እንደው በጣም ምርጥ ጊዜ ነው። ገባ አይደለ? ይሄ እንዴ ልበላችሁ፣ አሁን እቺ ልጅ ብሩኬን አፈቅራለሁ ብላ መጣች አይደለ? እኔ ላንቺ ስሜት የለኝም፣ ስሜት ያለኝ ለሀይሚ ነው። ሀይሚ ነው ያ ማፈቅራት ብሎ ማፍረጥ ይችላል። ጥሩ አጋጣሚ ነው። በዚህ ላይ ወይም ደሞ ማለት ነው እንዴ ልበላችሁ፣ ቤተሰብ ልጅቷ የእውነት ሃይሚን አፈቅርኩ ብላ እንድትመጣ ያደረገችውም ሀይሚ ልትሆን ትችላለች። ገባችሁ አይደለ? በዚህ አጋጣሚ ብሩኬን ለሀይሚ ፍቅሩን እንዲገልጽላት ፈልጋ ሀይሚ አምጥታት ሊሆን ይችላል። ወይም ደግሞ ሀይሚ ደግሞ እንደዚህ በይ ብሩኬን አፈቅረዋለሁ ብለሽ ጠይቅልኝ ወይም ደግሞ የምር አስመስለሹ አፈቅረዋለሁ ምናምን ብላ እንደዛ ብለሽ እንድታለቅሽ ምናምን በቀን በደንብ እንድትተውኝ እፈልጋለሁ ብላ ሀይሚ ማምጥታ ሊሆን ይችላል አምጥታት ሊሆን ይችላል ተገናኝቶ ምክንያቱም በብሩኬ በኩል ነው እያወኳት ብላለች እንግዲህ ማለት ነው ነገር ግን ኋላ ከጀርባ ከካሜራ ጀርባ ወይም ደግሞ ኋላ ደግሞ ከብሩኬ ጀርባ ብሩኬ ሳያቅ ደግሞ ተገናኝተው ሁለቱን ደግሞ እያወሩ ነው ገባቸው አይደለ ስለዚህ ሀይሚ ማምጥታ ሊሆን ይችላል ነገር ግን ብዙ ከዚህ በፊትም ካያችሁት ብዙ ቪዲዮ ላይ ሀይሚ ብዙ ጊዜ እሷን እንደሚያፈቅራት እንዲናገር ብዙ ነገርን አድርጋለች። ግን ብሩኬ እያወራ አይደለም። ለምን እንደሆነ ባላቅም ማለት ነው ይገባዋል። ግን ብሩኬ ልንገር፣ አንተ አሁን ማለት ነው ፍቅረኛ ከያዝኩኝ ወይም ደግሞ ሴት ፍቅረኛ ከያዝኩኝ እናቴ ጋር ቃትለው ወይም ደግሞ ለእናቴ ፍቅር ማጎልባት ይመስለኛል እያልክ ነበረ። አታጎልም። ስለዚህ ይሄ አጋጣሚ ምርጥ አጋጣሚ ነው። ሀይሚን አፈቅርሻለሁ ብለህ ፍቅርን ግለጽ። በቃ አለቀ። እኛም እንረፍ። የምሬን ነው እንረፍ። ሁሌ ሀይሚና ብሩኬ ይዋደዳሉ፣ ሀይሚና ብሩኬ እንደዚህ ናቸው፣ እንደዚህ ናቸው ሳይሆን በቃ በግልጽ ለኦዲየንስ ብቻ እኮ ነው ያልገለጻችሁ እንጂ ሁለታችሁም እኮ ውስጥ ላት ትፈላለጋላችሁ። ግን ለኛ መግለጽ ለምን እንብ እንዳላችሁ አላቅም። በተረፈኔ ቤተሰብ ሰላማችሁ ይብዛልኝ ባይ